እንዴት ናችሁ? የሊያ ቪዲዮ እያሉ አንድ ቪዲዮ ሶሻል ሚዲያ ላይ እያዘዋወሩ ነው። ሊያ በፍጹም አታደርገው። ይሄ ፋፍሪኬት የተደረገ ቪዲዮ ነው። እንዴ ሊያ ሾኮ እንደዚህ የሚያደርጉትን ሰዎች እንኳን የምተችናት። እውነት ማን ይሙት፣ ላይቭ ላይ ሊያ ጥልቁ አድርጋ መሽንያሹር ቅን እየነካካች በጥልቆዋ ላይ ታደርጋለች ብላችሁ ታስባላችሁ? እንዳታስቡ ሊያ ታደርገውም። ምክንያቱም እንደዚህ የሚያደርጉትን እንኳን የምተችናት ደጋግሞ ፎቶ ተነሱ እንኳን ብላኮ የምተችናት እ እ አይደለችም እንዴ? ሊያ እና ታደርገውም። ይሄ ፈብሪኬት የተደረገ ቪዲዮ ነው። አንዳንድ ሰዎች በጣም ነው የምታስቁኝ። የሊያ ቪዲዮ ወጣም በርግጥ፣ ሀበሻ ሀበሻ ምን አይነት ክፉ እንደሆነ የታዘብኩበት ነው። የቆየ ቪዲዮ ነው ብለዋል። በእርግጥ ፊቷም ያስታውቃል የቆየ እንደሆነ። አሁን ላይ ለምን አወጡት ግን ማለት ለምን አወጡት? ምክንያቱም ከሁኔታዋ አንጻር ይመስለኛል ያወጡት። ምክንያቱም ሊያ እኛ አሁን ላይ ሚዲያ ላይ የምናውቃት ሊያ መርግት ከድሮም ጀምሮ እኔ አያት አለው ከታተላት አለው በፍጹም እንደዚህ ታደርጋለች የሚል ግምት አልነበረኝም። ሜቢ ከግለሰብ ጋር ሜቢ እንደዚህ አይነት ቪዲዮ ልትላላክ ትችላለች። ምንም ችግር የለውም ለምን፣ ጓደኛዋ ከሆነ ያው እሱ አረብ ሀገር ነበር የምኖረው፣ አሜሪካ የመሄድ ፍላጎት ካላት ፍቅረኛዋ ከሆነ በውስጥ ቢላላኩ ምንም ይህን ያህል ያ የሚጋነን አደለም። አምን አላከችለት ለቀቀው። ግን ይሄ ኦረዲ ላይቭ ላይ ነው እና ላይቭ ላይ ሊያሾ እንዲት አደርጋለች የሚል ፈጽሞ ግምት አልነበረኝም። አልጠበኩም በነገራችን ላይ እኔ በግሌ ማለት ነው። እና ምክንያቱም ሊያ በጣም ጻድቅ ናት እንደምናያት ማለት ነው። ሰው ደጋሞ ፎቶ ተነሳ እንኳን ብላ የምተች ሰው ናት። በሁሉ ነገር ሊያ ሰውን ትተቻለች። በተለይ አርቲስቶችን ማለት ነው። እንዲሁም ደግሞ አሁን ላይ ሶሻል ሚዲያ ላይ ለምሳሌ የሆነ ሰዓት ላይ ቴሌግራም ላይ ሙ ተለቀቀ ምናምን ተብሎ ሲጮህ ነበረ፣ ስተች ነበረ እንዴት እያለች እንት ስትል ነበረ። እሷ ታደርጋለች የሚል ግምት በፍጹም አልነበረኝ። ምና ተገረም ያለው ግን አንዳንድ ሰዎች ሊያ ትጨናነቂ፣ ምንም ማለት አደለም ምናምን ሲሉ በጣም የተገረምኩት። እንዴ ሊያ ኮ ጻድቅ ናት። በጣም ራሷን እንደ ጻድቅ አርጋ ነው እኮ ሚዲያ ላይ የሳለችው እና ማድረጓ እንደውም ሊያስገርም ነው የሚገባው። ሊያውም ላይቭ ላይ ፐርሰናሊ ከግለሰብ ጋር የተላላከችው ቢሆን አዲ አምና ላከችለት፣ እሱ ዛሬ ደህና ደረጃ ላይ ስደርስ እውቅናዋን ለመስበር ብሎ በሰዎች ዘንድ እንድትጠላ እንድትሰደብ ለቀቀው ብለን እንላለን። ግን ኦልሬዲ ላይቭ ነው ይሄንን ነገር ያደረገችው እና ተጠብቃላችሁ፣ ላይቭ ላይ እንደዚህ ታደርጋለች ብላችሁ። ሶ የሊያ ነገር ምንም ካልመሰላችሁ ምናምን ሰው ምናምን ምን አደረገች? ለምን ሌሎቹን ትሰድባላችሁ? ጊፍት ተሰጥቷቸው ለቅጣት እንደዚህ ልብሳቸውን የሚገልጡትን ለምን መነጋገሪያ ታረጋላችሁ? ለምን ሴቶች እንደዚህ ናቸው እያላችሁ ትሳደባላችሁ? ለጊፍት ብለው ቂጣቸውን እንደዚህ የሚያወዛውዙትን ለምን ትሰድባላችሁ? ቅጣት እየተቀጡ ዘይት እንደዚህ ጥልቋቸውን እንደዚህ ከፍተው ዘይት ውስጣቸውን የሚጨምሩትን እነሱ አሰደቡ ምናምን እያላችሁ ትሳደባላችሁ? ለምን ሊያ ከእነሱ የተለየ ነገር አላደረገችውም? እነሱ ለሚሰደባሉ ለምሷ ትደገፋለች። ሰውስ ታሰርታል የሰርታለች ያሳፍራል። በደንብ ያሳፍራል። በእውነት ግን ሊያ ኖርማሊ ዝም ብላ አሁን ለምሳሌ እንደማልበላችሁ ኖርማሊ ጣቃ የሌለባት ምናምን ሰዎችን የማተች ትንሽ ነገር ስታገኝ የማትናገር ምናምን ብትሆን አዲ ስላላችሁ ግን በዚህ ፐርሰናሊ አናውቃትም። እርግጠኛ ነኝ ማንም አያውቅም ሊያን በዚህ ማንነት እኔ እኔ ሰርፕራይዝ ነው የሆንኩት ጌታ እና፣ ያሳፍራል፣ ያሳፍራል። አስመሳይ አትሆኑ ሌሎቹን እየወረዳችሁባቸው የሊያ ሲሆን ግን ምንም ማለት አይደለም። በእርግጥ ዛሬ ትልቅ ደረጃ ላይ ስደርስ ሰዎች እንዲጠሏት መልቀቃቸው ስተት ነው። ያኔ ሀበሻ እንደማይታመን ጓደኛ እንደማይታመን ነው የምንረዳው። ጓደኛ ማመን ቀብሮ ነው። ቢ ከዛ ረጅም ዓመት ኦልሞስት ስድስት ዓመት ምናምን ይሆናዋል አሉ። በኮሮና ሰዓት የሆነ ነገር ነው አሉ። እስከ ዛሬ ድረስ እንዴት አስቀመጡት? እንዴት ሴቭ አደረጉት? ዛሬ እንዴት ለቀቁት? የሚል የሚለው እሱ የእነሱን ክፋት እንትን የሚል ነው። ግን በጠቅላላ ያደረገችው ነገር ሰት ነው ምንም ማለት ላይሆን ይችላል። ግን ደግሞ ከሊያ አንጻር ሊያ ጻድቅ ዛድቅ ከምትጫወተው ጨዋ ጨዋ ከምትጫወተው አንጻር አስባችሁታል እንዴ? እንደዚህ የሚያደርጉትን እኮ የምትሳደብ ናት፣ ባፋቸው የሚናገሩትን እኮ የምትሳደብ ናት። ጨዋ ያሳደገኝ ነኝ ምናምን የምትል ሴትዮ እኮ ናት እንዴ! ታዉ እንጂ ጋይስ። ታዋን ወሻሽ አስመሳያትኑ የሰራችው ስህተት ነው ስህተት ነው። ያሳፍራል። ያሳፍራል። አስቡት እንዴ ከዚህስ በላይ አደርጋ ቢሆን እናንተ። ሰክራለች። እጇ የት እንዳለ አይታችኋል? ምን ብላ እንዳወራች አይታችኋል? ደነገጡ። ላይቭ ላይ ያሉት ሁላ ኧረ ሊያ እንደዚህ አታድርጊ ምናም ብለው ደነገጡ። ወንዶች እስኪ ታዘቡ፣ ወንዶች እስኪ ደነግጡ ድረስ ነው የሰራችው ። ዛሬ ላይ ሌላ ብትሆን ያደረገችው ትወርዱባታላችሁ። ስለዚህ ቢፌር ሆኑ ስህተት ነው የሰራችሁ። ስህተት ነው የሰራችሁ። ግን ችግሩ ምንድነው? ዛሬ ላይ ማውጣታቸው እሱ፣ በጣም ምን አይነት ክፉ እንደሆኑ የታዘብኩበት ነው። ሊያሸማቅቋት ነው ያው፣ ሊያጣጣ የለባትም። እንደውም ከበድ ያለ ነገር ነው የነገረቻቸው እንዲያደርጉበት በላ ሶ እኔ አስገርሞኛል፣ አስደንግጦኛል። አልጠበቅኩሽም ሊያ እንዲህ አንቺ። እውነት ግን አድርገሽዋል። አረ ይህ ፋብሪኬት ነው ፋብሪኬት ነው። እንደ ፋብሪኬት ነው። እንኳን አቲ ጭራሽ እንዲያድርጉበት አልሻቸው። ወይኔ ጌታ ሆይ፣ ወይኔ ጌታ ሆይ፣ ሳየው ደነገጥኩኝ። እኔ ለሷ ደነገጥኩኝ። ለምን ከእሷ አንጻር ቪዲዮ ምንም ማለት አይደለም፣ በነገራችን ላይ ማለት ነው። ኮስተር ነው፣ አዲ ነው። ያው ላይቭ መሆኑ ከባድ ነው፣ ያሳፍራል። ላይቭ መሆኑ ሌላው ነገር ደግሞ ሰክራ መሆኑ ከዛስ በኋላ ምን አድርጋ ይሆን የሚለው ነገር ጥያቄ ይፈጥሩብኛል። በእርግጥ ደንግጠው ረረ ምናምን ነገር ብለዋታል፣ ግን ከእሷ አንጻር ነው ያኔ ትንሽ የከበደኝ። ለምን እሷ ለምሳሌ አርቲስት እንትና መሀደር ሰውነቷን ተሰርታ በፊት ብዙ ፎቶ አለቅም ነበር፣ አሁን ደጋግማ ለቅቀች ብላ እኮ ስተቻት ነበረ ታዲያ ፎቶ ለቀቃችሁ ብላ የምትተች ሴትዮ በጥልቁ ሆና ሰክራ አልጋ ላይ እጇን ወደ ጥልቅ መሽኛ ሹርቅ ጋር እያስጠጋች አደነግጡ፣ አትገረሙ ምንም ማለት አይደለም ሊያየ ታዲያ፣ ለምን ሌላውን ትተቻላችሁ? ለኤልያ ምንም ካልመሰላችሁ፣ በእርግጥ እንዳትሰናከል ነው እንዳደነግጥ ነው ምናምን ብላችሁ ሊሆን ይችላል። ግን ያደረግሽው ነገር ያሳፈራል፣ ስህተት ነው። ግን ማዲ በቃ በዛን ሰዓት ሲንግል ነበርሽ፣ አላገባሽም። እንደ የተናገረችው ነገር እኮ ክበድ የሚል ቃል ነዋ። ቆይ እስኪ ደግሜ ሰምቼ እነግራችኋለሁ። ምን ብላ እንደት የሆነ ቋንቋ ተናግራለች። የሆነ እጇን ወደዛ ያስጠጋች አስጠጋችበት ሰዓት የሆነ ነገር ብላለች። ወቻ ግን ሀበሻ በጣም መጥፎ ነው። ለምን በዚህ ሰዓት አወጡባት? ግን ሌላም ነገር ይዘው ይሆን? ግን እንደዚህ ያደረገች አትመስልም እኮ እንዳወራሮ ወይኔ ጌታ፣ ክፉ ጓደኛ አሰውረኝ። የአሁኑ እኮ ጓደኞች